ነው ሪሌሽንሽፓቸው ላይ በተደጋጋሚ ቀጠቀጣት ነበር፣ በተደጋጋሚ ይደበድባት ነበር። ሴቶች አያርማችሁ። አንተ ነ የገደልካት፣ አንተና እህት ናችሁ የገደላችኋት። ሀዮኒ እንዴት ነ? ስለ አንዱ አለም አንዳንድ የማውቃቸውን ነገሮች ነበሩ ከቀነኒ ጋር ከመተዋወቃቸው በፊት ከኔ ጋር ለሁለት ዓመት ምናምን ኦፌ እንደሆን እየሆንን አብረን ነበረን እና በጣም አቢዩዝ ያደረገኛል ያደረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አቃለሁ። ብዙ ጊዜ ሊገለኝ ሞክሯል ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለው። ያላረግኩትን ነገር አረግሽለኛል፣ ጓደኞቹ ጋር ይጠረጠረኛል። በጣም ቅናተኛ ነው። በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ይሆን ጀመርኩኝ። ይሄንን ሲሰማ ኢቭን ከቀነኒ ጋር እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር፣ ሽጉጥ ይደቅንብኝ ነበር። እና ይህንን ሳቅ ስራም በጣም ቀየርኩ፣ ስለ ስልኩንም ብሎክ አደረግኩት። እንደዛም ሆኖ ሲሰክር ይደውል ነበር። ይመስለኛል ቀነኒን የገደላት መቶ ፐርሰንት አንዷለም ነው ትላለች። ልሞት አስራ አምስት ቀን የቀረኝ ብል ማን ያምነኛል? ከልቤ ነው። ስለዚህ በዚህ አጋጣሚ ሳላውቅም ሆነ አውቅ ያስቀየምኳቸው የቅርብ ጓደኞቼን፣ የሩቅ ጓደኞቼን ከልብ ይቅርታ መጠየቅ እፈልጋለሁ። ለችን አስራ አራት ቀን ስለሆነች በየቀኑ አንዳንድ ጊዜዎ ፖስት አረግላቸዋል። በዚህ አጋጣሚ የቅርብ ጓደኞቼን ተገናኝተን ያለችኝን ቀን ምሳ አብረን ብንበላ ደስ ይለኛል፣ ጊዜ ብናሳልፍ ደስ ይለኛል። በጣም ጤና ይስጥልኝ የዞላ ትዩብ ተከታታዮች። አንዱአለም ጎሳ በፖሊስ ተከቦ በቀብር ስነስርዓቱ ላይ ተገኘ። አዱኛ ዋቆ የቀነኒ አባት የልጄ ደም እንደ ሀጫሉ ደም ፈሶ እንዳይቀር አደራ ሲሉ መልእክታቸውን በቀብር ስነ ስርዓቱ ላይ አስተላልፈዋል። የወዲ ማኛ ከቀድሞ ከአንዱ ዓለም ኤክስ ፍሬንዱ ወይ ደግሞ ከቀድሞ ጓደኛው ፍቅረኛው ማለት ነው የተለከለትን መልእክት እንደዚህ አቅርቦታል። በነገራችን ላይ ዮኒማኛ ብዙ መልእክቶች እየደረሱት እንደሆነ ነው እየተናገረ ያለውና ድምዳሜውንም አንዷለም እና እህቱ ናቸው የገደሏት ወደሚል ደርሷል። ምንድን ነው እሱ እንግዲህ ምን አይነት መልእክቶች ቢደርሱት ነው እንደዚህ ጨክኖ እከሌ ነው የገደላት ወደሚል የደረሰው አላቅም። ብዙዎቹ ደግሞ በእሷን የሚያቋት ቀነኒን የሚያቋት በቅርብ እናቃታለን የሚሉ በጣም ብዙዎቹ የሚያወጡትም እንደዚሁ የሞቷ ምክንያት እሱ እንደሆነ ነው መረጃዎችን እየጠቆሙ ያሉት። ፖሊስ ደግሞ ያው እኔን ጠብቁኝ ያጣራው ነው ነገሩን ብሏል። እንግዲህ መቼ አጣርቶ እንደሚጨርስ አናቅም፣ እንጠብቃለን። ያው መቼም የታወቀ ነገር ነው የፖሊስ ነገር፣ ትክክለኛውን ነገር አያወጣም። ወይ ደግሞ ህዝብ ልክ ሚዲያ ላይ ይሄን የሚያውቀውን ያናፈሰውን ወሬ ነው መጥቶ እንደዚህ እንደዚህ ነው ብሎ በዛው ነገሩን የሚዘጋው እንጂ ወይ ደግሞ ወደሚጠቅመው ወደ ፖለቲካ ይወስደዋል እንጂ ትክክለኛውን ይሄ ነው ብሎ አላቀረበም። ለዛም ነው አሁን አዱኛ ዋቆ የቀነኒ አባት የልጄ ደም እንደ ሀጫሉ ደም ፍትህ ሳያገኝ እንዳይቀር ብለው የተናገሩት ያንን ስለሚያውቁም ስለሚገነዘቡም ነው። ለማንኛውም ያም ሆነ ይሄ ግን ቀነኒን አተናታል በሚያሳዝን ሁኔታ። ግን ትክክለኛው ፍርድ ትክክለኛው ውሳኔ እከሌ ነው የሚለው ትክክለኛው በፖሊስ እንግዲህ ሬሳው ተመርምሯል ማለት ነው። ተመርምሮ ውጤቱ በትክክል ቢወጣ አሪፍ ነው አንደኛ ነገር ለአንዱ ዓለምም ጥሩ ነው። ብዙ እይታዎች ወደ እሱ ናቸው እሱ ናቸው ያደረጉት ወደሚለው ነው ያው የወደቀ እንጨት ሚስማር ይበዛበታል እንደሚባለው ሁሉ ልክ ስትወድቁ አብዛኞቻችሁ ብዙ ጠላቶች ከኋላ ይመጡና ስምህን ለማጥፋት በዛው ወድቀህ እንድትቀር ብዙ ነገሮችን ይወረውራሉ። ምናልባት እንደዛም ሊሆን ይችላል። አሁን ቀነኒ አዱኛ ያደረሰችው ኤክስ ፍሬንዱ የቀድሞ ፍቅረኛውን ብላ ያደረሰችው በትክክል እሷ ነች ወይስ እሱን ለመጣል የምጥር ነች ወይ ምክንያቱም በቃ አሁን ጊዜ ይሄ ነው ይሄ ነው ያለው። እና በትክክል መረጃው ኬት ነው ትክክል እሷ ነች ወይ የሚለው ነገር ቢጣራ ጥሩ ነው እላለሁ። አያደረግም እያልኩ አልገደለም፣ ወይ እጁ የለበትም እያልኩ አይደለም። ምክንያቱም ሊኖርበትም ይችል ይሆናል። ንጹህ ነው ለማለትም ላለማለትም በምርመራው ነው የሚታወቀው። ምርመራው ትክክለኛው ነገር ሲመጣ ነው እውነትን ሲመጣ ነው ትክክለኛውን ፍርድ ሲያቀርቡልን ነው ፖሊሶች የመረመሩትን ያገኙትን መረጃ ግን አንዳንዶቹ እንግዲህ ከፎቅ ላይ ነው እኮ የወደቀችው ፎቅ ላይ፣ አምስተኛ ፎቅ ላይ ነው የወደቀችው። ፎቅ ላይ ሲኖሩ ደግሞ አራተኛ ላይ ሰው ይኖራል፣ ሶስተኛ ላይ ሰው ይኖራል፣ ሁለተኛ ላይ ሰው ይኖራል፣ ከታች ሰው ይኖራል። እንዴት እንዴት ይሄ ሁሉ ሰው አላየም? ይሄ ሁሉ ሰው እንዴት እንትን አላለም? ይሄ ነገር እቤት ውስጥ ነው እቤት ውስጥ ነው የገድሏት የሚሉትም የሚሉም አሉ። በነገራችን ላይ ጽሑፎችም አሉ። ተስፋ የቆረጠ ጽሑፍም ጽፋለች። ከአንድ ጓደኛዋ ጋር መልዕክት የተላለካቸውም ወጥቷል። ተስፋ የቆረጠ በቃ ምንድን ነው መኖሬ፣ በቃ የኔማ ከባድ ነው የመጣብኝ ፈተና፣ ከባድ ነው የምወጣው አይደለም መሞት ብቻ ነው ምርጬ የሚል ጽሑፍም ወጥቶባታል። በነገራችን ላይ ከጓደኞች ጋር ወራቸው እንግዲህ መግቢያ ላይም ያላችሁ ወጣት ይዩት። እንግዲህ ድንገት እሱንም ራሱን ለማጥፋት ነው የእሱ የአራቀን ቀጠሮ የያዘ እንጂ የአራቀን ቀጠሮ የማይዙ ደግሞ ልክ እንደ ቀነኒ የቀነኒ አሁን ስላልታወቀ ነው። ልክ በቃ ድንገት ተነስተው ራሳቸውን የሚያጠፉም ሰዎች አሉ። ድንገት የሚቀየሩ ቅስፈታዊ ነገር የመጣ በሽታ አለ ይሆን አላቅም። በነገራችን ላይ ብዙ እኔም የማቀውም አለና፣ ቅስፈታዊ ነገርም እንደዚህ እየደረሰ ያለ አለ። ሰላማዊ ሰው ሰላም ነው፣ ሁሉ ምንም የጎደለኝ ነገር የለም ደህና ነኝ የሚል ሰው ድንገት በአንድ ቀን በሰከንድ ውስጥ በማይክሮ ሰከንድ ውስጥ አብራችሁ አይታችሁ በማይክሮ ሰከንድ ውስጥ ጭንቅላት ተቀይሮ የጎደሎቹ ይታዩትና በቃ የእኔ መኖር ምንድን ነው ብሎ ራሱን የሚያጠፋ ሰው አለ። በእውነት ነው የምላችሁና ምናልባት የቀነኔ ከነዛ ሰዎች ውስጥ አንዱ ሆና ሊሆን ይችላል፣ ወይ ደግሞ እንደተባለውም አንዱ አለም ሊሆን ይችላል፣ ወይ ደግሞ ሌላ ፍቅረኛ ይዞባት መጥቶ ምንድነው መኖሬ ብላ ሊሆን ይችላል። የሚወራው እንግዲህ ሽጉጥ ይይዛል ነው። ከዚህ ቀደምም ሽጉጥ ከሰው ጋር ተማዞ ነበር ይመስለኛል። ሽጉጥ ይይዛል፣ በሽጉጥ ያስፈራራል ነው እንግዲህ አሁን ፍቅረኛውም ያወራችው የቀድሞ ኤክስ ፍቅረኛው እንደዛ ነው እና አስቸጋሪ ነው፣ አስቸጋሪ ነው። እንደዚህ ነው እንደዚህ ሆነ ብሎ ለመናገር አስቸጋሪ ነው። ግን እንደዚህ አይነት ስሜት የሚሰማችሁ ሰዎች ራሳችሁን ከማጥፋታችሁ በፊት ብታስቡበት መልካም ነውና ራስን ማጥፋት አማራጭ መሆን የለበትም። ነገሮች ሁሉ ያልፋሉ። የማያልፍ ነገር የለም። ነገር ሁሉ ያልፋል። ክፉ ክፉን ቀን ይዞ ያልፋል። ነገ ሌላ ቀን ነውና ራስን ማጥፋት ደግሞ ከኃጢአቶች ሁሉ በላይ ኃጢአት ነው ብላችሁ ራሳችሁን እንድታሳምኑት ስል እንትን እላለሁ። ይሄንም ልጅ እንግዲህ ፊት ለፊት ላይ ወጥቶ ለአስራረ ቀን ቀጠሮ የሰጠውም ጓደኞችም አግኙኝ ብሎ ፈቃደኛ ነው ጓደኞችንም ለማግኘት ግን እንደሚሞት ግን እርግጠኛ ሆነ ነው እየተሰናበተ ያለው። ስለዚህ የምታውቁት ሰዎች እንደዚህ አይነት ነገር ስታዩ ችላ ማለት መልካም ነው። አንዳንድ ጊዜ ቲክቶክ ላይም ሰዎች ለፎሎ ብለው የሰው ስም ስለሚያጠፉ ለፎሎ ብለው ራሴን እንደዚህ ሆንኩ ስለሚሉ ለፎሎ ብለው ሳይደፈሩ ተደፈርኩ፣ ሳይጣሉ ተጣላሁ፣ ሳይቸግራቸው ተቸገርኩ፣ ሳይደበደቡ ተደበደብኩ፣ የተለያዩ ነገሮችን ስለሚሉ ሰው በቃ ይሄ ማቺ ለፎሎ መሰብሰቢያ ዘዴ ነች ምናምን እቺ መጠቀሙ ነው ምናምን የሚባል ነገር አለና ግን ብዙዎቹ አሁንም እያይን ያለ ነው በቀነኒም ሞት ላይ በየኮመንቱም እየታየ ያለው ሰዎች እንደመረራቸው ነው በጣም ብዙ ሰዎች እንደመረራቸውና አንቺ ሲያሽ እኔ በቁሜ ሞት ኳሉ ነገ መጣለሁ ከተልሻለሁ እኛም ምናምን የሚሉ ተስፋ የቆረጡ ኮመንቶች እየታዩ ነው ያሉትና ባካችሁ ባካችሁ ተስፋ አትቁረጡ እንዴ አይን እጅ እግር የሌለው ሰው እኮ ነገ ተስፋን አድርጎ ይኖራል። እጅ እግር አይን ያላችሁ መራመድ የምችሉ ውሃው ክፍት አርጋችሁ ግጥም አርጋችሁ መጠጣት የምችሉ ሰዎች እጃችሁ እግራችሁ የሚንቀሳቀስ ሰዎች ጤነኛ የሆናችሁ ጤና የሰጣችሁ፣ በእውነት በሁላችን እድሜ እኮ ሆስፒታል የሚማቅቅ ሰው አለ አምላኪ ወይ ዛሬ ድን ይሆን ነገ ድን ይሆን እያለ ተስፋውን እንትን የሚል ሰው አለ። እና የምትራመዱ ሰዎች ደግሞ ተስፋን መቁረጥ የለባችሁም መስራት አለባችሁ። ነገ ሌላ ቀን አዲስ ቀን ይመጣል። ፈተናዎች ሁሉ ያልፋሉ። የማያልፍ ነገር ምንም ነገር የለም። ከፈጣሪ ጋር ሆኑ ነው የምላችሁ። እንግዲህ ይሄም ሆነ ያ፣ እንግዲህ ለማንኛውም አሁንም የምንጠብቀው የፖሊስን መግለጫ ነው። ፖሊስ ምርመራ አድርጓል፣ ጨርሷል ምርመራውን ብለን ተስፋ እናደርጋለን። ሁሉን ነገር እንትን ብሏል። ልጅቷ እንግዲህ የሞተችው ሆስፒታል ውስጥም ነው የሚላለ፣ ቤት ውስጥ ነው ይገደላት፣ ሬሷን ነው ይዞ ሄደው የሚልም አለ ብዙ ነገር ስለሆነ እንግዲህ በትክክል እሱ ከሆነ ብዙ አሻራዎችም ምኖችም ይኖራሉ። ምርመራ ላይም የሚጣራ ነገር ይኖራል። ተስፋ እናደርጋለን። ሁላችንም አሁን የሱን የፖሊስን ነው እየጠበቅን ያለ ነውና ፖሊስም፣ እባክህ እባክህ፣ ትክክለኛውን መረጃ አንደኛ ነገር ለአንዱ ዓለምም ፍትህ ይሆናል። በትክክል ይሄን ነገር ካላደረገው ቅስፈታዊ ነገር በልጅቷ ላይ ራሷን አጥፍታ ከሆነ በቅስፈት ካላረገው ለእሱም እፎታ ይሆናልና ወጣጣቶች ሁሉ ወደ ሱ እየተቀሰረ ስለሆነ ባላረገውም ነገር ከሆነ የእሱ ነፃነት እንዲታወጅለት አርጎም ከሆነ ደግሞ ትክክለኛ ፍትህ ልጅቷ እንድታገኝ ስንል ጥሪያችንን እናስተላልፋለን። ሌሎቻችሁ ግን እባካችሁ እባካችሁ እባካችሁ ሌላ ቀን ነው፣ ነገ ሌላ አዲስ ቀን ነው፣ ነገ ይመሻል፣ ይነጋል፣ ጨልሞ አይቀርም እና የእናንተም ችግራችሁ የእናንተም እንትናችሁ ቆም ብላችሁ አስቡና ከእንደዚህ ያለት ፈተና እንድትወጡ ስል ጥሬን አስተላልፋለሁ። ቤተሰብ ፈጣሪ ያጽናችሁ። ቀነኒ፣ ነፍስሽን በሰላም ትረፍ። እናትዮዋ በጣም ነው የምታሳዝነው። በእውነቱ እንግዲህ ብርታቱን ፈጣሪ ይስጣችሁ።